ከመደጋጉ የተነሳው ጉዳይ ከኤርትራ ጋር ያለንን ግንኙነት አስመልክቶ ነው። ከኤርትራ ጋር ያለንን ግንኙነት አስመልክቶ በሚዲያ ላይ ብዙ ይባላል። እኔ አጠራ የተወሰነ ነጥብ ማንሳት እፈልጋለሁ። አንደኛው የኢትዮጵያና የኤርትራ ሕዝቦች የሕዝብ ለሕዝብ ግንኙነቱ በስፋቱም በደርዙም በጣም በጣም ከፍ ያለ ነው። ከመንግስታት ግንኙነት የላቀ ፋይዳ የላቀ ትርጉም ያለው ግንኙነት ነው። ኤርትራውያን ወንድሞቻችንና እህቶቻችን ወደ ኢትዮጵያ መጠለያ ፈልገው በተለያየ ምክንያት በሚመጡበት ጊዜ እንደ ቤታቸው ሆኖ እንደ ቤታቸው ተሰምቷቸው ለማስተናገድ በህዝብም በኩል በመንግስትም በኩል የሚደረገው እንቅስቃሴ እንደቀጠለ ነው። በህዝብ በኩል ያለውን በጎ ተቀባይነት በጎ አመለካከት መንግስት በህግ በፖሊሲ በአሰራር በተቋም ደግፎ አስቀጥሎታል። ይሄ ስራ የህዝብ ለህዝብ ግንኙነቱን የሚያጠናክር እንደሆነ እናምናለን። መንግስታዊ እንቅፋትና ተግዳሮት ቢኖርበትም የህዝብ ለህዝብ ግንኙነቱ ተጠናክሮ ይቀጥላል ብለን እናምናለን። የማይመቹ የሚጎረብጡ ነገሮች እናያለን። እነዚህን ነገሮች በሆደ ሰፊነት የምናልፋቸው በትዕግስ በቀላሉ ለትንኮሳዎች ምላሽ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነቱን ዘላቂነትና ትልቅ ፋይዳ ታሳቢ በማድረግ ነው። ስለዚህ ይህ ሁሉ ነገር ሲደመር በኢትዮጵያ መንግስት በኩል ያለው ሆደ ሰፊነት አርቆ ነገሮችን የማየት ነገር የህዝብ ለህዝብ ግንኙነቱን በፖሊሲ በመደገፍ በተቋም በመደገፍ የሚሰሩ ስራዎች ሁሉ የህዝብ ለህዝብ ግንኙነቱ ጊዜያዊ ጋሬጣዎችን ዘላቂ ሆኖ እንዲቀጥል ትልቅ አስተዋጽኦ ይኖራቸዋል ብለን እናምናለን። የኢትዮጵያ አየር መንገድን በተመለከተ የተነሳ ጉዳይ አለ። የዓለም አቀፍ የአቪዬሽን ድርጅት የሚያወጣው ደረጃ አለ። የሚያወጣው ደረጃ ምንድን ነው? የአየር መንገዶች የተለያየ ሀገራት ውስጥ እንቅስቃሴ ያደረጉና ገንዘብ ለማውጣት እክል ይገጥማቸው ብዙ ገንዘብ የተለያዩ አየር መንገዶችን ወይም የተለያዩ ሀገራትን ሀብ አፍነው ይዘው አላስወጣ ያሉ ሀገራት እነማን ናቸው ብሎ በሚያ በየአመቱ በሚያወጣው ሊስት ውስጥ ከቀዳሚ በቀዳሚነት የሚሰለፉ አንዳንድ ጎረቤቶቻችን አሉ። እነዚህ ጎረቤቶቻችን ብዙ የአውሮፕላን ምልልስ ያለባቸው ብዙ የአየር መንገድ እንቅስቃሴ ያለባቸው አይደሉም። በጣም ጥቂት የአየር ትስስር ነው ያለው። አዲስ አበባ በቀን የሚኖረው እንቅስቃሴ ምናልባት እዛ በወር ቢኖር ነው። ግን ገንዘብ ባለመልቀቅ ገንዘብ በመያዝ ደግሞ በጣም ቁጥር አንድ ደረጃ ላይ የሚሰለፉ ናቸው እና ይህንን የሚከታተል የዓለም አቀፍ ድርጅት አለ። ይህንን የተመለከተ የዓለም አቀፍ ስምምነት አለ። በእነዚህ ጎረቤቶቻችን ዘንድ በዓለም አቀፍ በጎረቤት ሀገር ባለው መንግስት ዓለም አቀፍ ስርዓትን ዓለም አቀፍ ተቋማት ጋር ህግን አክብሮ መርህን አክብሮ የመስራት ጉድለት ቢኖርም እኛ በእነዚህ ተቋማት ንብረታችንን ገንዘባችንን ለማስመለስ የምናደርገውን ጥረት እንቀጥልበታለን። ያለን ሀቅና ንብረት ይሄ ብቻ አይደለም። ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን ሌሎችም የሚጠቀሱ ተሰብሳቢ ሂሳቦች አሉን። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። ከዛም ተሰብሳቢ አለን በወደ ብዙ እስከ ዛሬ ያልተሰበሰበው አሉ። በገንዘብ የሚገለጹም በገንዘብ የማይገለጹም ሊኖሩ ይችሉ ይሆናል። በሂደት ይታያል ማለት ነው። እኛ በሰላማዊ ፖለቲካዊ፣ ህጋዊ አግባብ ንብረታችንን፣ ጥቅማችንን ለማስከበር የምናደረገውን እንቅስቃሴ እንቀጥልበታለን። እዚህ ጋር ማስገንዘብ የምፈልገው ነገር የሀርድ ከረንሲ እጥረት ኖሮባቸው እንደዚህ ያለ ችግር ማጋጠም የተለመደ ነው። በንግግር ይፈታል። ይሄ ጉዳይ ግን ከዛም ያለፈ ፖለቲካዊ መልእክት ሊኖረው እንደሚችል እንገነዘባለን። እሱን ታሳቢ ያደረገ እንቅስቃሴ እናደርጋለን። ስለዚህ ብሔራዊ ጥቅማችንን በተመለከተ የምንከተለው ፖሊሲ ቀየማቸው ካሉ የእኛ ጥቅም ለእናንተም ጥቅም አለው ብለን በዲፕሎማሲያዊ አግባብ የማስረዳቱን ስራ እንቀጥላለን። በሂደት ደግሞ እንግባባለን ብለን እናስባለን ነገር ግን እነሱን ቅር እንዳይላቸው ብለን ብሔራዊ ጥቅማችንን አሳልፈን አንድ ደጋግሞ የተነሳው ጉዳይ ከኤርትራ ጋር ያለንን ግንኙነት አስመልክቶ ነው። ከኤርትራ ጋር ያለንን ግንኙነት አስመልክቶ በሚዲያ ላይ ብዙ ይባላል። እኔ አጠር አድርጌ የተወሰነ ነጥብ ማንሳት እፈልጋለሁ። አንደኛው የኢትዮጵያና የኤርትራ ሕዝቦች የሕዝብ ለሕዝብ ግንኙነቱ በስፋቱም በደርዙም በጣም በጣም ከፍ ያለ ነው። ከመንግስታት ግንኙነት የላቀ ፋይዳ የላቀ ትርጉም ያለው ግንኙነት ነው። ኤርትራውያን ወንድሞቻችንና እህቶቻችን ወደ ኢትዮጵያ መጠለያ ፈልገው በተለያየ ምክንያት በሚመጡበት ጊዜ እንደ ቤታቸው ሆኖ እንደ ቤታቸው ተሰምቷቸው ለማስተናገድ በሕዝብም በኩል በመንግስትም በኩል የሚደረገው እንቅስቃሴ እንደቀጠለ ነው። በህዝብ በበኩል ያለውን በጎ ተቀባይነት በጎ አመለካከት መንግስት በህግ በፖሊሲ በአሰራር በተቋም ደግፎ አስቀጥሎታል። ይሄ ስራ የህዝብ ለህዝብ ግንኙነቱን የሚያጠናክር እንደሆነ እናምናለን። መንግስታዊ እንቅፋትና ተግዳሮት ቢኖርበትም የህዝብ ለህዝብ ግንኙነቱ ተጠናክሮ ይቀጥላል ብለን እናምናለን። የማይመቹ የሚጎረብጡ ነገሮች እናያለን። እነዚህን ነገሮች በሆደ ሰፊነት የምናልፋቸው በትዕግስት በቀላሉ ለትንኮሳዎች ምላሽ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነቱን ዘላቂነትና ትልቅ ፋይዳ ታሳቢ በማድረግ ነው። ስለዚህ ይህ ሁሉ ነገር ሲደመር በኢትዮጵያ መንግስት በኩል ያለው ሆደ ሰፊነት አርቆ ነገሮችን የማየት ነገር የህዝብ ለህዝብ ግንኙነቱን በፖሊሲ በመደገፍ በተቋም በመደገፍ የሚሰሩ ስራዎች ሁሉ የህዝብ ለህዝብ ግንኙነቱ ጊዜያዊ ጋሬጣዎችን ዘላቂ ሆኖ እንዲቀጥል ትልቅ አስተዋጽኦ ይኖራቸዋል ብለን እናምናለን። የኢትዮጵያ አየር መንገድን በተመለከተ የተነሳ ጉዳይ አለ። የዓለም አቀፍ የአቪዬሽን ድርጅት የሚያወጣው ደረጃ ነው። የሚያወጣው ደረጃ ምንድን ነው?